ጤና ይስጥልን፣ የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እንሆ ጀምሯል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎቹን ነግራችኋለን። አብራችሁን ቆዩ። በትግራይ የተለያዩ አካባቢዎች የሚካሄደው ተቃውሞና መንገድ መዘጋቱ ቀጥሏል። የትግራይ ኃይሎች ተብለው የሚታወቁት የሰራዊት አባላት በክልሉ የተለያዩ ክፍሎች ውስጥ የሚያሰሙት ተቃውሞና መንገድ መዘጋቱ መቀጠሉ ነዋሪዎች ለቢሲ ተናግረዋል። ሰኞ ጥቅምት 3 2018 ዓ.ም ዓመተ ምህረት በክልሉ ዋና ከተማ መቀሌ የተጀመረው ተቃውሞ ወደ ተለያዩ የትግራይ አካባቢ ተስፋፍቶ ማክሰኞ፣ ረብ፣ ሐሙስ፣ አርብ ድረስ መቀጠሉ ተገልጿል። ዛሬ አርብ አድግራት አካባቢ ተቃውሞ መቀስቀሱና ከአድግራት ወደ መቀሌ የሚወስደው ዋና መንገድ በተቃውሞ ሰዎች መዘጋቱን ቢቢሲ አረጋግጧል። በዚህም ጉዳይ ዜና ትንታኔያችን አካቶታል። ቆይታቸው የምሰሙት ይሆናል። ከዚህም ተቃውሞ ሰልፍ ጋር በትግራይ የሚገኙ ተቃዋሚ ፓርቲዎች የራሳቸውን መግለጫ ሰጥተዋል። በዚህም ሳልሳይ ወያነ ትግራይ በትግራይ ጦርነት ከማስቀረት አኳያ ሰሞኑ እየተካሄዱ ያሉ ሰልፎች መበረታት አለባቸው ሲል መግለጫ ወጥተዋል። ንቅናቄ የሚመራው ባለመኖሩ ክፍፍሉ መብዛቱ ወደ እርስ በርስ ግጭት እንዳያመራ ያሰጋል ሲል የትግራይ ዲሞክራሲ ፓርቲ ገልጿል። በዚህም ጉዳይ ፓርቲዎቹ ምን አሉ የሚሉትን መግለጫ አጠናክረን በጥንቅር የምትሰሙት ይሆናል ደግሞ የአሜሪካ አምባሳደር ሻቢያን ጥርስ ነክሰውባቸዋል። ዛሬ ደግሞ ፕሬዚዳንት ኢሳያስ አፈወርቄ እንደ ኮሎኔል መንግስቱ ኃይለማርያም ፈርጥጠው ከሀገር ይወጣሉ በቅርቡ ይሆናል ሲሉ አስጠንቅቀዋል። እነዚህ ባለስልጣን ማናቸው? በምን ጉዳይ አሏቸው የሚለውንም የዜና ትንታኔያችን አካቶታል። ቆይታቸው የምሰሙት ይሆናል ጥፋት ሲፈጸም ሰሌዳ ይፈታል የሚል ህግ የለም ሲሉ ዶክተር አለሙ ስሜ ተናግረዋል። የትራንስፖርትና ሎጂስቲክስ ሚኒስቴር በሀገር አቀፍ ደረጃ ነባሩ ተሽከርካሪ መለያ ሰሌዳ ቁጥር በአዲስ የመተካት ስራ ለእያንዳንዱ ተሽከርካሪ የራሱ መለያና ስታቲክ በመስጠት ህገወጥ የተሽከርካሪ ሰሌዳ ቅየራ ለማስቀረት እንደሚረዳ ገልጸዋል። በዚህም ጉዳይ ዜና ትንታኔያችን አካቶታል። ቆይታቸው የምሰሙት ይሆናል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 ተዋጊዎች ያስገቧቸው መልእክቶች በመዘርዘር አስተያየት ጀምረዋል። እንም አሁን እየተነሱ ያሉ የደሞዝ ጥቅማ ጥቅም ያተኮረ ጥያቄ ናቸው። በተጨማሪም ግን እኛ እንድ ፓርቲ ሰራዊት አይደለንም፣ ሕዝቡም ቢሆን እንደ በፊቱ እየተቀበለን አይደለም። ለዚህ ጉዳይ መልስ ስጡን የሚል ነው። የተለያዩ አርሚዎች መንገድ እየዘጉ ጥያቄ እያቀረቡ ያሉ ሲል አስቀምጠዋል። የትግራይ ዲሞክራሲ ፓርቲ ቲዴፓ ስራ አስፈጻሚ አባል ጊዮርጊስ ግደይ በበኩላቸው ሰላማዊ ሰልፍ የሚያካሄድ ወጣቶች ከጦርነት በኋላ የተሻለ ህይወት ይኖራቸዋል የሚል ቃል ተገብቶላቸው ነበር። ነገር ግን ዛሬ ላይ ያለቀርቶ ጥቂቶቹ ብቻ ተጠቃሚ ሲሆኑ ቁጭ ብሎ ብሶት የወለደው ተቃውሞ ነው ብለውታል። አሁን እነዚህ ልጆች ብሶት አላቸው። ለምንድነው ታዲያ ያሁሉ ከትምህርታችን፣ ከስራችን፣ ከሁሉ ነገር ተፈናቅለን ወደዚህ ገብተን እንግዲህ አሁን ምን አገኘን የሚለው ብሶት አላቸው ሲሉም አክለዋል። ጊዮርጊስ ጊደይም ሲቀጥሉ የመንግስት የራሱ የሆነ የተደራጀ አቅም ወይም ሌላ ገለልተኛ አካል አደራጅተው በእነዚህ በኩል ከመንግስት ጋር እንዲገናኙ ካላደረገ በስተቀር አሉ። አሁን እየተጠየቁ ያሉ ትናንትና አሳስተውት ወደ ጦርነት ያስገቧቸው ሽፍቶች ናቸው በማለት የሕዝባዊ ወያኔ ሓርነት ትግራይ አመራሮችን ተችተዋል። ሰሞኑን እንደሚታወቀው የትግራይ ኃይሎች ተብለው የሚታወቁት የሰራዊ አባላት በክልሉ የተለያዩ ክፍሎች ውስጥ የሚያሰሙት ተቃውሞና መንገድ መዘጋት መቀጠሉን ነዋሪዎች ለቢቢሲ ተናግረዋል። ሰኞ ጥቅምት 3 2018 ዓ ም በክልሉ ዋና ከተማ መቀሌ የተጀመረው ተቃውሞ ወደ ተለያዩ የትግራይ አካባቢ ተስፋፍቶ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ በደረሱ መቀጠሉ ተገልጿል። ዛሬ ዓርብ ባድግራትና በአካባቢው ተቃውሞ መቀስቀሱን ከድግራት ወደ መቀሌ የሚወስደው ዋና መንገድ በተቃዋሚ መዘጋቱ ቢቢሲ አረጋግጧል። በተጨማሪም ባሁላና በመሆኒ ምስራቃዊና ደቡብ ዞኖች ከመቀሌ ጋር የሚያገናኘው መንገዶች እንዲሁም እንደ አባጉላና እንደ ሽሬ እንደ ስላሴ የሚወስደው መንገድ ዛሬም ተዘግቶ እንደሚገኝ የተለያዩ ምንጮች አመላክተዋል። የትግራይ ኃይሎች አካል የሆነው አርሚያ ሁለት አባላት ከአራት ቀን በፊት መቀሌ ከተማ ለተቃውሞ አደባባይ በመውጣት መንገድ በመዝጋት እንቅስቃሴ አስተጓጉለው ነበር። በመቀሌ ከተማ የተካሄደው ተቃውሞ ሰልፍ በክልሉ ከፍተኛ አመራሮች ውይይት ተደርጎበት ቢቆምም በተከታታይ በነበሩ ቀላ የተለያዩ የትግራይ አካባቢ የቀጠለ ሲሆን ዛሬም አርብ ዕለት መቀጠሉ እየተነገረ ነው። ማክሰኞ ጥቅምት አራት ቀን 2018 ዓ ም በማዕከላዊ ዞን ነበልት በተባለ አካባቢ ተቃውሞ የነበረ ሲሆን በዚህም ሀውዜንና ድዋ የሚወስደው መንገድ ተዘግቶ ነበር። አካባቢው ለቢሲ ትግረኛ የተላኩ ምስሎች እንደሚያሳዩት በነብለት የሚገኝ አውቶቢስ ጣቢያ አካባቢ መስጠቱ ሳይችል ቀርቷል ተብሏል። በተመሳሳይ ከውቅሮ ወደ መቀሌ የሚወስደው መንገድ በአጉላ ከተማ መንገድ ተዘግቶ የነበረ ሲሆን እርዳታ የጫኑ መኪኖች ማለፍ ሳይችሉ መቅረታቸው ከስፍራው የተገኘው መረጃ ያሳያል። የትግራይ ኃይል አባላት በተለያዩ የክልሉ አካባቢ መንገዶች በመዝጋት ተቃውሟቸውን ቀጥለዋል። በደቡብ ትግራይ ዞር መሆኒና አዲሹ ወደ መቀሌ የሚወስደው መንገድ ተዘግተዋል። እንደ አባጉናና ሽሬ ማይጸብሪ መንገድ ተዘግቶ የነበረ ቢሆን የተከፈተው የሃይማኖት አባቶች አገር ሽማግሌው ውይይት ካደረጉ በኋላ ነው። ወታደር ኃይል አባላቱ ለተቃውሞ አደባባይ የወጡ ደመወዛቸው በወቅቱ እየተከፈላቸው እንዳልሆን፣ ጥቅማጥቅም እየተሰጣቸው ባለሆን፣ ወደ አካባቢ አስተዳደር ሲሄዱም ጉዳያቸው ሰሚ አለማግኘቱ፣ እንዲሁም እንደ ታጋይ እንደማይከበሩ በመግለጽ ተቃውሟቸውን አሰምተዋል። እንዲሁም ደግሞ የደሞዝና ጥቅማጥቅም ውጭ የፖለቲካ ይዘት ያላቸው እንዲሁም ወቅታዊ ሁኔታ በተመለከተ ጉዳይ ላይ ድምፃቸውን አሰምተዋል። አንዳንድ አካባቢ ለተቃውሞ የወጡ የጸጥታ ኃይል አባላት አንድ የፖለቲከኛ ድርጅት ጠባቂ አይደለንም፣ ጦርነት አንፈልግም፣ ሰላም እንሻል የሚል መፈክሮች ሲያሰሙ ታይተዋል። ሰኞ እለት በመቀሌ ተቃሟቸውን ያሰሙ የትግራይ ኃይል አባላት ወደ ትግራይ ጊዜያዊ አስተዳደር ጽሕፈት ቤት በመሄድ የጊዜያዊ አስተዳደሩ ፕሬዚዳንት ለማነጋገር ጠይቀው ነበር። ሌተናል ጄኔራል ታደሰ ወረደ በወቱ በቢሮቸው ስላልነበሩ ወደ ሰማዕታት ሐውልት አዳራሽ ገብተው የሚመለከታቸው ኃላፊያቸው እንዲወጡ እንዲጠብቁም ቢነገሯቸው ፍቃደኛ ሳይሆን ቀርተዋል። ይህም ተከትሎ ከመቀሌ የሚወጡ ሶስት ወሳኝ መንገዶች በመዝጋት ወደ ከተማ አውሮፕላን ማረፊያና ወደ ክልል ክፍሎች የሚያቀኑ ተሽከርካሪዎች፣ መንገደኞች ተስተጓጉለው ውለዋል። ሰኞ እለት ማምሻውን የትግራይ ጊዜ አስተዳደር ፕሬዚዳንትና ከህዋት ከፍተኛ ባለስልጣን፣ ወታደራዊ አመራሮች ጋር ሰማዕታት አዳርሽ የተነጋገሩ ቢሆን ጥያቄው በዝርዝር አቅርበው ነበር። ቢቢሲ ያናገራቸው ተቃዋሚዎች የሁለት ወር ደመወዝ አለመከፈሉ እንዲሁም ቃል የተገባላቸው ጥቅማጥቅም አለመከበሩን በመግለጽ ቅሬታቸውን አቅርበዋል። ከዚህም ባለፈ ሌሎች ተያዥ ጉዳዮች ያነሱ ሲሆን ጥያቄያቸው በመለያ ትግራይ ያሉ የትግራይ ኃይሎች አባላት ቅሬታ መሆኑ ይናገራሉ። ተቃውሟቸው ያሰሙት የትግራይ ኃይል አባላት የአገር መከላከያ ሰራዊት፣ የፌዴራል ፖሊስ እና የቀድሞ የክልል ልዩ ኃይል አባላት የነበሩ ትግራይ ኃይልን የተቀላቀሉ ናቸው። እነዚህ የትግራይ ኃይል አባላት በቀድሞ የደሞዝ ክፍያ ዝርዝሩ ስለነበሩ ደሞዛቸው እየተቆራረጠ ቢሆን መቀጠሉን ይናገራሉ። ነገር ግን በጦርነቱ ወቅት ኃይሉ የተቀላቀሉ አዲስ አባላት የሚገባቸውን ጥቅማጥቅም እያገኙ አለመሆኑን ገልጸዋል። ልክ እንደ ሌሎቹ አባላት ድጎማ ይሰጠን፣ አድሎ አይፈጠር፣ 2013ና14 ዓ ም ክፍያ ይሰጠን በማለት ጠይቀዋል። አባላቱ ያነሷቸው ጥያቄ የተመለከተ ምላሽ የሰጡ የክልል ጊዜያዊ አስተዳደርና የህዋ ከፍተኛ አመራሮች የሁለት ዓመት ክፍያ ተጣርቶ ልባት እንደሚያገኝ ቃል ገብቶላቸው ነበር። መቀሌ ውስጥ ሰኞ ዕለት ከሰልፈኝ ተወካዮች ጋር በተካሄደ ስብሰባ ከተነሱ ጉዳይ መካከል አንዱ ከዚህ በፊት ጸድቆ የነበረ የሰራዊት አባላት የሚሰጠው ጥቅማ ጥቅም ፓኬጅ ነው። በዚህም መኖሪያ ቤት ግንባታ የሚሆኑ ቦታ መስጠት ተጀምሮ አንደኛ ዙር ሰማዕታት ቤተሰቦች መመደብ ላይ እንደሚገኝ፣ ቀጥሎ በጦር ለተጎዱ ሰዎች በዚያ ለማስተካከል አርበኞች እንደሚሰጥ ኃላፊ አስታውቀዋል። ለታጋዮች የሚሰጠው መሬት የትግራይ ጊዜያዊ አስተዳደር ካቢኔ ውሳኔ እንደሚሰጥበት ተቃውሟቸውን ላሰሙት አባላት ተገልጿል። ሌሎች ጥያቄ ደረጃ በረደረጃ እንደሚመለሱም ተነግሯል። ከዚህ ተያዘ ረቡል ጊዜያዊ አስተዳደር በወጣው መግለጫ አስተዳደሩ ካቢኔ ይህን ጉዳይ አስመልክቶ ቀደም ሲል 2017 ዓ.ም ጀምሮ ሊተገበር በእቅድ ላይ የነበረ የትግራይ ኃይል አባላት አስመልክቶ የወጣው መመሪያ ተገቢ ደሞዝና ጥቅማ ጥቅም ለቤት መስሪያ የሚሆን ቦታ እንዲሰጥ እንዳስችል ውሳኔ አሳልፈዋል። በዚህ ውሳኔ መሰረት መመሪያው ለተለያዩ የጊዜያዊ አስተዳደሩ ቢሮዎች እንዲሰራጭ፣ እንዲተገበር መታዘዙ መግለጫው ያመለክታል። ደም አፋሳሽ የነበረው የትግራይ ጦርነት ማስቆም የፕሪቶሪያ ስምምነት መሰረት የትግራይ ኃይል አባላት ትጥቃቸውን ፈትተው ወደ ሰላማዊ ኑሮ እንዲቀላቀሉ ይጠበቃል። አፈወርቅ አብርሃ ከሀገር ይኮበልላሉ ሲል የቀድሞ የአሜሪካ አምባሳደር ሻቢያን ነቅሰው ይዘዋል። ዛሬ ደግሞ ፕሬዚዳንቱ ኢሳያስ አፈወርቄ ተክሌ እንደ ኮሎኔል መንግስቱ ኃይለ ማርያም ፈርጥጠው ከሀገር ይወጣሉ፣ ይህም በቅርብ ይሆናል ሲሉ አስጠንቅቀዋል። የአሰብ ዘመቻ ከተጀመረ ኢሳያስ ከስልጣን ይወገዳል የሚለው ትንተና እየተሰጠ ባለበት በዚህ አምባሳደር ያሰሙ ጉዳይ ሻቢያን ያስደነገጠ ያሸበረ ሆኗል። ከዚህ በተጨማሪም ከጸረ ሻቢያ ቡድኖች ጋር አምባሳደሩ በአሜሪካ እየመከሩ እንደሆነ ታውቋል። በኢትዮጵያ አሜሪካ አምባሳደር የሆኑት ቲቦር ናጂ የአስመራው መንግስት በተመለከተ አነጋጋሪ አስተያየቶች መስጠቱን ቀጥለዋል። ከዚህም ባለፈ ከጸረ ሻዕቢያ ከሆኑ ድርጅቶች ጋር ያላቸውን ግንኙነት ይበልጥ እያሳደጉ ይገኛሉ። ሩም በትናንትናው እለት ከብርጌድ እና ህሙድ የሰማያዊ ማዕበል ንቅናቄ መሪዎች ጋር በአሜሪካ መወያየታቸውን ይፋ አድርገዋል። ከሰማያዊ ማዕበል ንቅናቄ መሪ ጋር መወያየታቸውን የገለጹት በኤክስ ልጥፋቸው ላይ ነው። ፕሬዚዳንት ኢሳያስ አፈወርቄ ከዚህ ቀደም እንደነበረ አባገነኖች ሁሉ ከሀገር ይኮበልላሉ ብለዋል። አምባሳደሩ ከዚህ ቀደም በዓለም ላይ ያሉ እንደ መንግስቱ ኃይለማርያም እና ጋዳፊ ያሉ አባገነን መሪዎች በመጥቀስ ኢሳያስ አፈወርቄም እጣ ፈንታ ከዚህ የሚለይ እንዳልሆነ ተናግረዋል። ኢትዮ ኤርትራ መሀል ውጥረት እጅግ መባባሱን ተከትሎ ውጊያ የሚነሳ ከሆነ ጦርነቱ ሁለት ውጤት ሊኖረው እንደሚችል ተንታኙ በተደጋጋሚ ያነሳሉ። አንደኛው ኢትዮጵያ አሰብን የመቆጣጠር ነገር ሲሆን ሁለተኛው ደግሞ ፕሬዚዳንት ኢሳያስ አፈወርቄ ከስልጣን የመወገድ ጉዳይ ነው። ከወራት በፊት የቀድሞ ኢትዮጵያ አየር ኃይል አዛዥ የነበሩት ጄኔራል አበበ ተክለ ሃይማኖት በሰጡት አንድ አስተያየት ጦርነት የሚነሳ ከሆነ በእርግጥ የሻዕቢያ ግብአተ መሬት የሚፈጸም ሊሆን ይችላል ሲሉ ግምታቸውን አስቀምጠው ነበር። ዛሬ ደግሞ አምባሳደር ቲቦር ናጂ የቀድሞውን አምባገነን መሪ በመጥቀስ ኢሳይያስ እጣ ፈንታ ከዚህም ይለይ እንዳልሆነ ተናግረዋል። ጀርመን ፖላንድን ከጥቃት ለመከላከል ተዋጊ ጀቶች ልታሰማራ ነው። ጀርመን ዩሮ ተዋጊ ጀቶች በፖላንድ ወታደር አየር ጦር ሰፈር ልታሰፍር ነው ተብለዋል። አላማው የሰሜን አትላንቲክ ጦር ቃል ኪዳን አባል የሆነችው ፖላንድ ከጥቃት ለመከላከል መሆኑን የጀርመን መከላከያ ሚኒስትር ቦሪስ ፔስቶሬስ ዛሬ አስታውቀዋል። ባለፈው ወር ሀያ የሚሆኑ የሩሲያ ሰው አልባ አውሮፕላኖች የፖላንድ አየር ክልል ጥሰው መግባታቸው እንደተሰማ አውሮፓ ህብረትም የድሮን ግድግዳ ያለውን የመከላከያ ስልት ለመገንባት የወሰነው ደንማርክና ጀርመን ወዲያውኑ ነው። አውሮፕላን ማረፊያቸው የሰው አልባ አውሮፕላን እንቅስቃሴ የሚጠቁም ስልት የዘረጉት የጀርመን መከላከያ ሚኒስተር ዛሬፋ ያደረገው ውሳኔ በምስራቅ አውሮፓ አካባቢ አባል ሀገር ላይ አንዣበበው ስጋት ለመከላከል ያለመ መሆኑን ገልጸው ይህ በእንዲህ እንዳለ ፈረንሳይና ጀርመን የሚሳኤል ጥቃ ቅድመ ማስጠንቀቂያ የሳተላይት ጣቢያ በጋራ ለመትከል ስምምነት ተፈራርመዋል።